እንደምን ዋላችሁ! የዩቲዩብ ዜና ተከታታዮች፣ አሁን የደረሱኝን አጫጭር መረጃዎች ነግራችኋለሁ። እስከ ዜናው ፍጻሜ አብራችሁ እንድትቆዩ ባክብሮት ጋብዛለሁ። ወደ መጀመሪያው ዜና ሳልፍ፣ ክስ የተመሰረተባቸው 11 ተጠርጣሪዎች ክስ እንደተመሰረተባቸው የኢትዮጵያ ፌዴራል ፖሊስ አስታውቋል። በወንጀል ድርጊቱ ተጠርጥረው ክስ የተመሰረተባቸው እነዚህ ተከሳሾች በገራና በተናጠል የተሰጣቸውን ስልጣን ያለአግባብ በመጠቀም የክልል መንግስታት ለኢትዮጵያ ግብርና ስራዎች ኮርፖሬሽን የዓለም አቀፍ የአፈር ማዳበሪያ ግዥ እንዲፈጸም የሰጡትን ውክልናና ኮርፖሬሽን የስራ አመራር ቦርድ ውሳኔዎችን፣ የግዥ መመሪያዎች፣ ውሎችና ድንጋጌዎችን በመጣስ ወንጀል ተጠርጥረው ምርመራ እየተደረገ መሆኑ ተገልጿል። ተከሳሾቹ የተጋገረውን ማዳበሪያ ማስከስከሻ ወጭ በሚል 24000 አሜሪካ ዶላር ያላግባብ በመክፈል ከመቀሌ መርከብ ጊር ተነቀለ በማለት ኮርፖሬሽኑ 100000 የአሜሪካ ዶላር ተጨማሪ የማጓጓዣ ወጪ እንዲያወጣ በማድረግ ጥራት የሌለው ማዳበሪያ የተጓጓዘበት ወጪ 39 ሚሊዮን 992860 የአሜሪካ ዶላርን ጨምሮ በድምሩ 40 ሚሊዮን 296860 የአሜሪካ ዶላር ወይም 5 ቢሊዮን 681 ሚሊዮን 857260 በመመዝበር መዝበር በሕዝብና በመንግስት ላይ ጉዳት በማድረሳቸው የኢትዮጵያ ፌዴራል ፖሊስ በዋና በዋናነትም በወንጀል አድራጊነትና ተካፋይ በመሆኑ በፈጸሙት ከባድ የሙስና ወንጀል የምርመራ መዝገብ አጣርቶ በፍትህ ሚኒስቴር ለአቃቢ ህግ ከላከ በኋላ በተጠርጣሪዎቹ ላይ ክስ እንደተመሰረተባቸው አስታውቋል። ወደ ሁለተኛው ዜና ሳልፍ በአርባ ምንጭ የአስር ዓመት ታዳጊ ናትናኤል ማይክልን በአሰቃቂ ሁኔታ የገደለው ተከሳሽ ወርቅነህ አስፋው ደርሰው በሞት እንዲቀጣ በጋሞ ዞን ከፍተኛ ፍርድ ቤት ወሰነ። ተከሳሹ የቀድሞ መምህርነት ስራውን ተጠቅሞ ታዳጊውን ናትናኤል ማይክልን ከትምህርት ቤት ሲመለስ ጠልፎ ወደ ቤቱ እንደወሰደው የምርመራ መዝገቡ ያስረዳል። ተከሳሹ ልጁን በቦክስ በመምታት በኋላ አፍና አፍንጫውን በፕላስተር በማሸግ አፍኖታል የተባለ ሲሆን ልጁን ለማምለጥ ሲታገል ተመልሶ በመምታት በአንሶላ አንቆ ሕይወቱ ካጠፋ በኋላ አስከሬኑን ማጸዳጃ ቤት ውስጥ በመደበቅ ለመሰወር መሞከሩ በምርመራዊ ስራ አረጋግጫለሁ ሲል ፖሊስ አስታውቋል። የወንጀል ሕግ አንቀጽ 539 አዝባር ሁለት ሰን የተላለፈው ተከሳሽ አስቀድሞ በህፃኑ ቤተሰብ ላይ ገንዘብ የመጠየቅና የራሱን የኑሮ የመቀየር አደገኛ አስተሳሰብ አንግቦ መሆኑን በክሱ ተገልጿል። የጋሞ ዞን ከፍተኛ ፍርድ ቤት የአቃቢ ህግ ክስና ማስረጃዎችን አጥጋቢ ሆኖ በማግኘቱ ተከሳሱ በጭካኔ የተሞላ መንገድ የፈጸመው አስቦ የመግደልና ታዳጊን የመጥለፍ ወንጀል ተረጋግጦበት በሞት እንዲቀጣ ሲሉ የጋሞ ፍርድ ቤት ወስነዋል። ወደ ሶስተኛው ዜና ስናልፍ በአንድ ወር ቀጠሮ ሲሰጥ የነበረው የፓስፖርት አገልግሎት ተቋረጠ። የኢሚግሬሽንና ዜግነት አገልግሎት በአንድ ወር ቀጠሮ ለዜጎች ሲሰጥ የነበረውን ፓስፖርት አቅርቦት የጊዜ ገደቡንና ሁኔታውን በግልጽ ባልታወቀ ምክንያት መቋረጡ ቅሬታ መፍጠሩ ተሰምቷል።

ወደ አራተኛው እና አስገራሚው ዜና ስናልፍ በኒውዮርክ የመጀመሪያው ድምሩ የሰው አይን ንቅለ ተከላ ተደረገ። ወደ እይታ ተስፋ የሚያምር እርምጃ ነውም ተብሏል። በሕክምና ሳይንስ ታሪክ ውስጥ እጅግ ትልቅ ምዕራፍ ተብሎ የተመዘገበው ታሪካዊ ክስተት በኒውዮርክ ላንጎን ጤና ተቋም ተፈጽሟል። የሕክምና ባለሙያዎች በሜይ 2023 ዓመተ ምህረት በአንድ ታካሚ ላይ የመጀመሪያው ሙሉ የሰው አይን ንቅለ ተከላ በተሳካ ሁኔታ አከናውነዋል። የአይን ተከላው የተደረገለት አሮን ጀምስ የተባለ ባለ አርካንሰስ የመጣ የኤሌክትሪክ ሰራተኛ ሲሆን የኤሌክትሪክ አደጋ ሳቢያ ከባድ የአካል ጉዳት ደርሶበት ነበር። በዚህ ታላቅ ቀዶ ህክምና ወቅት የቀዶ ጥገና ቡድኑ ከ140 በላይ ባለሙያዎች ያቀፈ ሲሆን የለገሰው የአይን ደግሞ ዝውውር እንዲመለስ ጡንቻዎችን ዳግም እንዲገናኙና የእይታ ነርብ እንዲያያያዝ ማድረግ ተችሏል። ምንም እንኳን ንቅለ ተከላ የተደረገለት አይን እስካሁን ድረስ እይታው ባያገኝም ሳይንስቶች የለገሰውን አይን ጤና ሆኖ መቀጠሉን አረጋግጠዋል። የአይኑ መደበኛ ግፊትና የደም ዝውውር መኖሩ እንዲሁም ብርሃንን የሚገነዘቡ ሴሎች በህይወት መኖራቸው ተረጋግጠዋል። ይህ ታሪካዊ ስኬት ወደፊት የእይታ ነርብን እንደገና በማደስ ና በዘመናዊ የነርብ ሕክምናዎች አማካኝነት የጠፋ እይታ ለመመለስ ስለሚደረጉ ጥረቶች ትልቅ ተስፋ የሚሰጥ እርምጃ ነውም ተብሏል። የህክምና ባለሙያዎች ይህን ታላቅ ስራ የፈጸሙ ሲሆን የንቅለ ተከላው ስኬት ለሌሎች ውስብስብ የንቅለ ተከላ ሕክምናዎች አዲስ ምዕራፍ እንደሚከፍት እምነታቸውን ገልጸዋል። ስላዳመጣችሁን ከልብ እናመሰግናለን። ቤቱን ሰብስክራይብ፣ ላይክ፣ እና ኮሜንት ሸር በማድረግ ተወዳጁን እናመሰግናለን።